ሌላኛው ሐዲስ ደግሞ ላ ተጅዕሉ ብዩተኩም ቁቡረን ወላ ተጅዕሉ ቀብሪ ዒደን ነው የሚለው አሁን ከዚ ሓዲት የምንፈልገው እኛ የመጀመሪያውን አረፍተ ነገር ላ ተጅዕሉ ብዩተኩም ቁቡረን ሌላኛው ሐዲት ላ ተጅዕሉ ብዩተኩም መቃብር ቤቶቻችሁን ቀብሮች አታድርጉ የሚለው ነው ዋናው እዚህ ጋ የእኛ መልእክት ምንድን ነው የተፈለገበት ለሚለው በርካታ ዑለማዎች የሚሉት ከዚህ ሐዲስ የተፈለገበት እቤቶቻችሁን እንደ ቀብሮች አታድርጉ፣ አላህን አውሱባቸው፣ በውስጣቸው አላህን አውሱ፣ ሰላት ስገዱ፣ ቁርአን ቅሩ፣ አላህን ሱብሃነሁ ወተዓላ አውሱ፣ ዚክሮችን አብዙ በውስጣቸው ማለት ነው።

ሙላሊ ቃሪ እና ሌሎች እንዳሉት ማለት ነው። ሌሎች ደግሞ እንደነ እብኑ ዑቴይሚን እና ሌሎችም ዑለማዎች ሁለት ትርጉም ሊኖረው ይችላል በቀጥታ በግልጽ የሚታየው አሉ። እብኑ ዑቴይሚን የመጀመሪያው ቃል ላተጃሉ ብዩተኩም መቃብር የሚለው ቤቶቻችሁን ቀብሮች አታድርጉ የሚለው ሰዎችን የምትቀብሩበት ሙታኖችን የምትቀብሩበት ቦታ አታድርጓቸው፣ መኖሪያ ቤት ናቸውና። ምክንያቱም እንደውም ኢብኑ ዑሰይሚን ሰፋ አድርገው ሲገልጹት ቀብር ካለ ቤት ውስጥ እነዚያ የዚያ ቤት ነዋሪዎች ፍራቻ ያድርባቸዋል፣ ያም ቦታ ይጠሉታል። እንደገና ደግሞ ዘመን በሄደ ቁጥር ቤተሰቡ በበዛ እና በሰፋ ቁጥር እየጠበባቸው ይሄዳል። ሀታ ውርስ ላይ ችግር ይመጣል። እንዲሁም አልፎም ተርፎ ትልቁ የሚፈራው ሽርክ ሊከሰት ይችላል እና ልክ በነቢዩላሂ ኑህ ዘመን በኋላ እነዛ የመጡት ሰዎች ምርጥ ሰዎች ነበሩ። ሳሊህ ሰዎች ነበሩ። እነሱን ሰዎች የነሱን ሳሊህነት ያውቁ ስለነበረ አብረዋቸው ይኖሩ ነበረ። እነዚያ ሰዎችን የነሱን ፎቶ በሚያዩበት ጊዜ ወደ አላህ ስብሓነሁ ወተዓላ የሚያቀርባቸው ብለው ስለገመቱ የነሱ ምስሎች ሰሩና በኢባዳ ላይ ለመጠናከር ያን ነገር አደረጉ። ፈዕለን በዛ ዘመን የነበሩት

እነዚህ ሳሌሕ ሰዎች ነበሩ፣ ሳሌሖች ነበሩ። እነሱ በህዝቦቻቸው ውስጥ በነበሩበት ጊዜ ማለት ጊዜው በሄደ እነሱ በሞቱ ጊዜ ያ ማኅበረሰብ ምን አደረገ? የእነሱን ምስል ሠራና ምን አደረገ? አላህን ስብሓንሁ ወተዓላ በማምለክ ላይ እንድንጠናከር የእነሱን ምስል ሰርተን እነሱን እያየን እንበራታ አሉ። ከዚያም እንደዛ አደረጉ። ፍዕለን ይበራቱ ነበር በአላህ ኢባዳ ላይ የነሱን ምስል እየተመለከቱ የእነሱን ኢባዳ እያስታወሱ ከዚያስ ጊዜው በሄደ ጄኔሬሽኑ በቀጠለ ጊዜው በተራዘመ ሰዎች እየተቀየሩ የእነሱን ታሪክ የሚያውቁት እየቀነሱ እየጠፉ በሄደ ጊዜ ዳዕዋውም እየደከመ በመጣ ጊዜ ምን ሆነ? ሰዎች በሂደት እነዚህን ሳሌሕ የሆኑ ሰዎች ወደ ማምለኩ ገቡ ማለት ነው። ወደ ማምለኩ እነሱ ወደ ማምለኩ ገቡ ወደ ትልቅ ሽርክ ተገባ ማለት ለዚህም ነው ነቢዩ ሰለላሁ አለይሂ ወአላ አሊሂ ወሳህቢ ወሰለም ምንድን ነው ያደረጉት? የከለከሉት ሓታ የራሳቸውም እንትን የከለከሉት በዚህ ምክንያት ነው ማለት ነው። ስለዚህ ቀብር ያለበት መስጅድ ውስጥ መስገድ አይፈቀድም።

ዲኑን ያሳውቀን። ብዙ ጊዜ ሰዎች የሚታለሉት እና የሚሸወዱት ነገሮችን አይሰሙም። ምንድን ነው የተፈለገበት? ለምንድን ነው ይሄ ነገር የተባለው ብለው አይሰሙም። ምንድን ነው በስሜት ብቻ፣ በስሜት ወይ ደግሞ ወይ ደግሞ ያንን ሰው ለዛ ሰው ካላቸው ውዴታና ለዚያ ሰው ካላቸው ፍቅር የተነሳ ወደ አላህ ሱብሐነሁ ወተዓላ ወደማይወደው ነገር ይገባሉ ማለት ነው። ስለዚህ ጀዛኩም ለኸይራን ምንድነው እኛ ማስታወስ እና ማወቅ ያለብን ነገር አደጋ የሆኑ ነገሮችን መራቅ ከአላህ ጋር ያጣሉናል ብለን የማወቅ ያለብን ነገሮች ከአላህ ጋር ላለመጣላት ብለን መተው እኚ እኔ ዛሬ ለሱ ብዬ ከአላህ ጋር የተጣላው ሰው ነጋ ይጠቅመኝ ይክዳል። አላቅም ነው እኔ አላልኩም መች ወጣኝ ሀታ ዒሳ ብኑ መርየም

እኔ በእነሱ መካከል በነበርኩ ጊዜ በዚህ ላይ እኔ ምስክራቸው ነበርኩ። ፈለማ ተወፈይተኒ እኔን አንተ ከወሰድከኝ ወደ ላይ ወነሳኝ፣ በኋላ ኮንተ አንተ አራኪባል አንተ እነሱ ተቆጣጣሪ እንደዚያው ሁሉ ሌሎችም ከአላህ ውጭ የተመለኩ ሁሉ ሳሊሆች ከነበሩ እንደዚሁ ይክዷቸዋል። ልክ በሱረቱ በቀራ ውስጥ እንደተገለጸው ማለት ነው። ስለዚህ ዛኩም አኺራ ማድረግ ያለብን ነገሮች ማወቅ መረዳት ነው ያለብን እንጂ በደመ ነፍስ እንደገሌ ስላደረጉት ብቻ ያን ነገር ማድረግ እንደገሌ ስላሉ ብቻ ያን ነገር ማለት አይደለም። ለምሳሌ ሰሞኑን እየተናፈሱ ካሉ ሐዲቶች መካከል አንድ ሳሊሕ ሰው ከሞተ፣ አንድ ደግ ነው ተብሎ የሚታሰብ ሰው ከሞተ ምንድን ነዋል? እሱ ሲሞት፣ ግዲህ ሁለት መላእክቶች አሉ ኪራማን ካቲቢናል። እነዚህ መላእክቶች ሲጀመር?

አላህ የሚላቸዋል ተመለሱና እሱ ቀበር ጋሁኑና እኔን ተስቢሕ አድርጉ እኔን ተሕሚድ አድርጉ እኔን ተክቢር አድርጉ ይላል ሐዲቱ ደዒፍ ነው ሐዲሱ ምንድ ነው ደዒፍ እንደዚ እንደዚ ዓይነት ነገሮችን ማወቅ ያስፈልገናል በራሴ ማላ ከሆነ አልሐምዱሊላ ዑለማዎች በየቦታው በየሀገሩ አሉ። እነሱ እነሱን መጠየቅ እነሱን መጠየቅ እና መረዳት፣ ይሄ ነው ዲን ልእስላም፣ ይሄ ነው ዲን ልእስላም። አልሐምዱ ልላህ ረብል ዓለሚን። ስለዚህ ዲናችንን እንወቅ እንማር እንከተል። አላህ ስብሐነሁ ወተዓላ ቀጥተኛውን መንገድ ይምራን። ያ ረብ ልዓለሚን ያዩዮ ልጀላል ል ኢክራም። አይሰማም እያላችሁ ነው። ታብታብ አድርጉ። ታብታብ ብታደርጉ ይመለሳል። ያው እንግዲህ የኔትወርክ ጉዳይ ሊሆን ይችላል። ጀዛኩሙላሁ ኸይራ። ስለዚህ በርቱ በርቱ የሚወደውን ትክክለኛውን ቀጥተኛውን መንገድ ይምራን። ያ ሐይ ያ ቀዩም ያ ዘል ጀላል ወልክራም ያ ረብ አልዓለሚን። አሁን ሲሰማል